ሰሞኑን ከብልጽግና ደሴት ነዋሪዎችና ከአሸብሻቢዎቻቸው ሰፈር የተነሳው አሰባዊ ከበሮ አየሩን ረብሿል። በእርግጥ የባህር በር ጠቃሚ መሆኑን ሁሉም የሚያምን ይመስለኛል። ከቁማርተኞች አንጻር ደግሞ አጀንዳው ከተነሳ ሁለት ዓመት ሊሆነው ተቃርቧል። በዚህ ጊዜ ውስጥ ብዙ ውዝግብ ተፈጥሯል። አንዴ ከሶማሌ ላንድ ጋር ይዘቱ የማይታወቅ ሰነድ ተፈርሞ የባህር በር በሰላም ስለተገኘ እለልበሉ ተብለናል። በዚህ ምክንያት ከሞቃዲሾ ጋር ከዓመት በላይ እያወዛገበን እነተረግ ተወልዶ ሌሎች ኃይሎችን ወደ ቀጠናው ከመሳቡ ባሻገር በሶማሊያ የሚኖሩ ኢትዮጵያውያንን ለግድያና ለእንግልት ታጋቷል። በኋላ ሰነዱ አንካራ ላይ በዝምታ ሲቀደድም በሀርጌሳ ለሚኖሩ ዜጎቻችን መከራን አትርፏል። ዛሬ ላይ ደግሞ አጀንዳው አሰብ ሆኖም የህልውና ጉዳይ ታክሎበታል። ከዚህ ጋር ተያይዞ ቄስ ሞገሴዎች የጦርነት ነጋሪት መምታት ጀምሯል ይህ ለህዝባችንና ለሀገራችን ምን ማለት ነው የባህር በር አስፈላጊ መሆኑ እንደተጠበቀ ይህ ጉዳይ በተጨባጭ ከህልውና ጋር ይገናኛል ወይ የሚለውን በምክንያት መፈተሽና የፖለቲካ ቁማሩን ማምከን የብዙዎችን ህይወት ሊያድኝ ይችላል በመሰረቱ የባህር በርና የሀገር ህልውና አመኩናዊም ሆነ ተሞክራዊ ትስስር የላቸውም ይህ በሁለት መልኩ ይገለጻል አንዱ የባህር በር ሳይኖራቸው ጠንካራ ህልውና ያላቸው ሀገራት መኖራቸው ነው ከዚህ አኳያ ምስቶችን እንመልከት በቻይናና በራሽያ የተከበበችው ሞንጎሊያ ከኢትዮጵያ የሚልቅ የቆዳ ስፋት አላት። ይሁንና የህልውና ስጋት የለባትም። ይልቁንም ማስተማማኝ ሰላምና የተረጋጋ ፖለቲካ ካላቸው ሀገራት መካከል ነች። ኢኮኖሚዋን ቢሆን እያደገ መጥ ዛሬ 6600 ዶላር የነፍስ ወከፍ ገቢ ላይ ደርሳለች። ኢትዮጵያ ካላት 769 ዶላር ጋር ሲነሳሰር ስምንት እጥፍ ማለት ነው። በተመሳሳይ ባህር በር የሌላት ሩዋንዳ ከአሳዛኙ የዘር ጭፍጨፋ ወዲህ መሰረት ያለው ሰላም በመገንባት ህልውናዋን አጽንታለች። በኢኮኖሚ 2600 ዶላር ገደማ የነፍስ ማዕከል ገቢ በማስመዝገብ ከ31 ዓመታት በፊት የታደገቻት ኢትዮጵያን ከ3 እጥፍ በላይ በልጣለች። በአውሮፓ ደግሞ የባህር በር የሌላት ስዊዘርላንድ እጅግ የተረጋጋችና 100000 ዶላር ገደማ የደረሰ ከፍተኛ የነፍስ ወከፍ ገቢ አላት። የዛምቢያና የኦስትሪያ ሰላምና ኢኮኖሚያዊ ጤንነትም ያለ ባህር በር መኖርና ማደግ እንደሚቻል ያሳያል። ከዚህ አኳያ ሲመዘን ሀገራት ያለ ባህር በር ጠንካራ ኢኮኖሚና አስተማማኝ ህልውና ሊኖራቸው እንደሚችል መረዳት ይቻላል። የፀረ እውቀት ቁማርተኞች አሸብሻቢ ቄስ ሞገሴ የባህር በር የህልውና ጉዳይ ነው እያለ መሸለሉ በህዝብ ልጆች ደምና በሀገር ሀብት የሚካሄድ የሆነ የቁማር ጨዋታ ለማድመቅ እንደሆነ ሊሰመርበት ይገባል። ሁለተኛው የባህር በር እያላቸው ህልውናቸው የተናጋ ሀገራት መኖራቸውን ይዳስሳል። ይህ የባህር በር መኖር ለሀገራት ህልውና ማረጋገጫ አለመሆኑን ያሳያል። ከዚህ አንጻር አምስት ሀገራትን እንመልከት። ዩጎዝላቪያ 6116 ኪሎ ሜትር የባህር ጠረፍ ነበራት። ይህ ረጅም የባህር በር ግን በፈረንጆቹ ሰኔ 25 1991 ዓ ም ላይ ከመበታተን አላዳናትም። ጎረቤታችን ሱዳንም ከትላንት እስከ ዛሬ የባህር በር አላት። ይሁንና በፈረንጆቹ ሐምሌ 9 2011 ለሁለት ከመከፈሏ ባሻገር ዛሬም በርስ በርስ ጦርነት ተጠምዳለች። የሶማሊያ የባህር ጠረፍ 3333 ኪሎ ሜትር መሆኑ ይታወቃል። ሆኖም ይህ ለሀገሪቷ ህልውና ሰላም ዋስትና ሊሆን አልቻለም። ሶማሊላንድን በተግባር መገንጠሏ ብቻ ሳይሆን ፑንትላንድም እና ጁባላንድም ያንኑን አዝማሚያ እያሳዩ መሆናቸው ይታወቃል። በፈረንጆቹ ከጥር 1991 ጀምሮ ሀገሪቱ በጎሳ መሪዎችና በጦር አበጋዞች እጅ ወድቃ ሰላም እርቋታል። የመንና ልቢያም ሰፊና ስትራቴጂካዊ የባህር ጠረፍ እያላቸው ለልን አደጋ ለሰላም እጦትና ለድህነት የተጋለጡ ሀገራት ናቸው። የባህር በር ያለው ሀገር የግድ ህልውናውን ያረጋግጣል ማለት እንደማይቻል በቂ ማሳያ ይመስለኛል። ሰረ እውቀት ቁማርተኞችና ሸርጋጅ ቄስ ሞገሲዎች የባርበርንና የአገር ህልውና በምን ጥንቆላ እንዳገናኙ የነቃ ሁሉ ይጠይቃል። የፍራሽ አዳሽ አይነት ቁም ነገር አዘል ተጫዋች ደግሞ ጉዳዩ ጥንቆላ ሳይሆን በቅርቡ በፓርላማ ከተናገረው የጅብ ቆዳ የተገኘ አዲስ ሳይንስ ሊሆን እንደሚችል ይገምታል። ለማንኛውም ግን ከዚህ በላይ አንጭበረበርም። በህዝብ መከራና በሀገር ኪሳራ የሚካሄደው የፖለቲካ ወንብድናም ከእንግዲህ አይቀጠለም። ለጊዜው እንጂ ህዝብን በማደናገር የዘለቁ ቁማርተኛ በታሪክ የለም። በተለይ ደግሞ ይህ ሀገር የኢትዮጵያ መሆኑ ሊዘነጋ አይገባም። እርካብና መንበር የሚፈልጉትን አውራላችሁና ወደምፈልገው ወስድ ጣላችሁ ይላል። ከዚህ መራቸው አንጻር በህዝብና በሀገር ኪሳራ ሊቆምሩ ትናንሾች የሀገር ህልውና አጀንዳቸው አይሆንም። ስለዚህም ያለ ባህር በር ህልውና የለንም የሚለው ጠንቆላ ከብልጽግና አውሮፕላን ውጭ ያለንን አይመለከትም። ህልውናችን በሰላምና በትብብር እንጂ በጦርነት አይረጋገጥም። የምናባዊ ደሴት ነዋሪዎች ግን ህዝቡን አደናግረው ውስጣዊ ችግሮችን በውጫዊ አጀንዳዎች ለመሸፈን የባህርበርንና የሀገር ህልውናን በጥንቆላ ያያይዙታል። በእርግጥ የሀገር ህልውና የሚለው የጥንቆላው ስም ሲሆን ወርቁ የምናባያዋ የብልጽግና ደሴት ህልውና ይሆናል። አሁን በሀገር ውስጥ ያለው የወንድማማቾች ጦርነትና ከበሮ የሚመታው ወደባዊ የጩ ጦርነት አላማው የደሴቲቱን ህልውና ማስቀጠል እንደሆነ ይታወቃል። ለማንኛውም ጥንቆላውን እንተውና ምጡጩን እንነጋገር። ኢትዮጵያ ዛሬ ለጸጥታዊ፣ ለኢኮኖሚያዊ፣ ለማህበራዊ፣ ለአስተዳደራዊና ለዲፕሎማሲያዊ ቀውስ ተዳርጋለች። በህልውና አደጋ ላይ መሆኗ እውነት ነው። የዚህ ችግር መሰረታዊ መንስኤ ደግሞ የአመራር ቀውስ መሆኑ ፀሐይ የሞቀው ይመስለኛል። ሀገር በቁማርተኝነታቸው በሚመጻደቁ ህገወጦች መያዟ ይታወቃል። ያለውን አደጋ የነን እንቆቅልሾች በመፍታት ይቀለበሳል። ይህ ደግሞ ለሌላ የቁማር ጦርነት ማዛጋትን ሳይሆን በሀገሪቷ የተንሰራፋውን የወንድማማቾች ጦርነትን በአቅኛ ድርድር አስቆሞ ሰላም ማስፈንን ይጠይቃል። ከደላላ ጋር ደላላ በመሆን ሌብነትን ከቀይ መስመርነት ወደ ቀይ ምንጣፍነት ማሳደግ ሳይሆን ህግና ስርዓትን በትክክል አስከብሮ ፍትህን ማረጋገጥ ያስፈልጋል። የሀገር ሀብትን ኢኮኖሚያዊ ትርጉም በሌላቸው ቅንጡ ሪዞርቶች፣ ቤተመንግስታት፣ ፓርኮችና ኮሪደሮች በከንቱ መፍሰስ ሳይሆን አምራች ዘርፉ ላይ በማተኮር የስራ ዕድልን ማስፋትና የኑሮ ውድነቱን መቀነስም ለሀገር ህልውና ይጠቅማል። ሰማንት የጸጥታ ኃይሉን በትርጉም አልባ ጦርነት ከመማገድ የተሻለ ከፍሎ ተቋማዊ ነጻነቱን፣ ጥንካሬውንና ክብሩን ማጎልበትም ለሀገር ህልውና ቁልፍ ሚና ይኖረዋል። በምናባዊ የበለጸገ ደሴቱን የተራቡ ሰራተኞችን ማስፈራራት ሳይሆን የሐኪሞችን የመምህራንና የሌሎች ሰራተኞችን የዳቦ ጥያቄ በአግባቡ በመመለስ የህዝብ ጤና ጥበቃን፣ የትውልድ ግንባታንና መልካም አስተዳደርን በተጨባጭ ማሻሻልም ለዘለቄታው የሀገር ህልውና አካል ይሆናል። ከምንም በላይ ግን በቁማርና በሴራ ቆሽሾ አደገኛ በሽታ የሆነብንን ፖለቲካ መድኃኒት የሆነን ዘንድ ማጽዳት የግድ ይላል። ይህ እውነት ለነ ቄስ መጎሴና ለነ ቁማሩ መራራ ቢሆንም ለዘመናት የቁማርና የከንቱ ውዳሴ ሰለባ የሆነውን ሰፊ ህዝብ ያለጥርጥር ነጻ ያወጣል። በሌላ በኩል የትብብር ማዕቀፎችን ማማተር ያስፈልጋል። በእኔ ምነት ኢትዮጵያና ኤርትራ ተመጋጋቢ እንጂ ተጻራሪ ጥቅሞች የላቸውም። ከነ ህዝባዊ ትስስርና ከጂኦ ፖለቲካዊ አቀማመጥ አኳያ የሁለቱ ልማትና ሰላም በእጅጉ ይጣጣማል። ዋናው ጉዳይ አንዱ የሌላውን ሉዓላዊነት አክብሮ ለጋራ ጥቅም በጋራ መስራት የሚቻልበትን አውድ ማበጀት ይመስለኛል። ይህ ደግሞ በቀላሉ ይቻላል። ኤርትራ ያላ ሰፊ የባህር ጠረፍ ኢኮኖሚያዊ ትርጉም ይኖረው ዘንድ ኢትዮጵያ ታስፈልጋታለች። ኢትዮጵያም ሰፊ የተፈጥሮና የሰው ሀብቷን አለምታ በዓለም ገበያ ለመሳተፍ ከሁሉም ጎረቤቶቿ በተለይም ከኤርትራ ጋር በመሬት መጎዳጀት ይጠቅማታል። ስለዚህም የባህር በር ጉዳይ ላይ ኢትዮ ኤርትራ ጠንካራ ትብብር እንጂ ፈጽሞ ለዳግም ጦርነት ሊጋብዝ አይገባም። ከጸጥታ አኳያም ያለፈው እንደተጠበቀ ሆኖ ከዚህ በኋላ በጋራ መስራት ይጠቅማል። በአውሮፓ እንደተፈጠረው የጋራ መከላከያ ኔቶ የኤርትራና የኢትዮጵያን መከላከያዎች ጨምሮ የቀጠናውን የጸጥታ አቅሞች ያካተተ ጠንካራ የጋራ መከላከያ ኃይል በአፍሪካ ቀንድ ለመፍጠር ማሰብም ይቻላል። ለአንድ መቶ ዓመታት በቀጣይነት የተዋጉት እንግሊዝና ፈረንሳይ የጋራ መከላከያ መፍጠር ከቻሉ ሕዝብን ባህልና፣ ሃይማኖትን የሚጋሩት የምስራቅ አፍሪካ ሀገራት ይህንን እንዳያደርጉ ምን ይከለክላቸዋል? ምንም። ብቻ ከቁማሩና ከሞገሴ ጊዜያዊ ሙዚቃ በላይ መሆንን ይጠይቃል። በአጠቃላይ ባህር በር ወይም ወደብ የለውና ወሳኝ ባይሆነም በእጅጉ ያስፈልገናል። ለወደብ ሲባል ግን ለዘመናት የከሰርንበት ጦርነት በፍጹም አያስፈልገንም። ከኤርትራ ጋር ከበቂ በላይ ተገዳድረናል። በኃይለስላሴ 13 የጦርነት ዓመታትን አሳልፈናል። በደርግ ዘመን ለ17 ዓመታት የከተለው ሰው በላ ጦርነት አድርገናል። በኢህአዴግም በባድሜ ምክንያት አላስፈላጊና ከባድ ጦርነት አሳልፈናል። ይህ ሁለቱን ሀገራት ከግምት በላይ ለሆነ ቁሳዊ ሰብአዊና ማህበራዊ ኪሳራ ጋራ አጋጧል። አሁን ጦርነት ይበቃናል። ሰላምና ትብብር ብቻ ይበጅናል። ይህ የሁለቱ ሀገራት ህዝቦች ጥልቅ ፍላጎት መሆኑን በመሃላ ጭምር ማረጋገጥ ይቻላል። ስለዚህም ጸረ ዕውቀት ቁማርተኞች ያቅዱትንና ሸብሻቢ ቄስ ሞገሲዎች የሚያሟሙቁትን አዲስ ጦርነት አንፈልግም ማለት ይኖርብናል። ሰላምና ትብብር ያሸንፋል። ወቅታዊና መሰረታዊ አጀንዳ ግን ዳይረሳም። በምንም አይነት ቁማር የማይሸፈን የሐኪሞች የመምህራን፣ የሰት ኃይሎችና የሌሎች ሰራተኞች የዳቦ ጥያቄ ቀርቧል። አጠቃላይ ህዝቡን ያስመረረው የኑሮ ውድነትና የሰላም ጉዳይም ከዚሁ ጥያቄ ጋር ይቆራኛል። ከቻላችሁ ጥያቄውን በአግባቡና በፍጥነት ተመልሱ። ካልቻላችሁ ከህዝብ ወንበር ላይ ተነሶም አቶ ታየ ደንዳዓ Thank